ኦ ደሞ እኮ ማለት ነው፣ ደግሞ የሆነ ነገር አየው ማለት ነው የምር። ይህን ዜና በኋላ ነው ለማስራት ያሰብኩት ግን አሁን ካስገደዳችሁኝ አይቀር አለሽ ማለት ነው። ያወራችሁት ነገር ተቀርቶ የሆነ ሁለት ሰው ቤት ፖስት ተደርጎ አየውኝ።

አልፈራምም አልኮራምም። በፍጹም ዘድ ማለት ነው። እኔ እየነገርኩሽ ነው። እኔ ቤት መግባት ትፈልጋለሽ? ወታደሯ ልጅ በእናትሽ አስቶክሽልኝ፣ እነዚህ ላይ በእናትሽ። ወታደሯ አንድ ነገር ካወራሽ አወራሽ ነው።

እንዴት ብዬ ላውራሽ እና በዛ ጉዳይ ነው እንጂ የማልኩበት ነገር የሌላ ጉዳይ ነው። እኔ ልጆቹ እንዳይነሱ ልጆቹ እንደና አብርሽ እንዳይነሱ ብዬ ፈልጌ ነው። የሚነሳ ነገር ነበር እና በዛ ዙሪያ ነው የማልኩበት ነገር። እህት የአብርሽ እና ያንትናን ጉዳይ ታውቂዋለሽ። በዛ መስበር እንደዛ እንዳይነሱ ልጆቹ ፈልጌ ነው እንጂ ብዙ ነገር አለ ግን እኔ ትቼዋለሁ። እኔ ነኝ እራሱን እኮ መረጃውን የሰጠኋቸው ለልጆቹ እኔ ራሴ ነኝ የራሴን ንብረት ነው የሰጠኋቸው የከብትነታቸው የዓለም ቅንጭላታቸው ዜሮ የመሆኑ እኔ መረጃው ሰጠኋቸው እኔ ሁሉ ነገር እኔ የሚቆጨኝን ነገር በዚህ ምድር ላይ አላደርግም ነገ የሚቆጨኝን ነገር ያመንኩበትን ነገር ያመንኩበትንና ያመንኩበትን ብቻ ነው የምናገረው እንጂ በተፈጥሮዬ እኔ የሰውንም ገንዘብ አልነካም የራሴ በጣም ጥሩ ቦታ ላይ ነው ያለሁት። በጣም አልሐምዱሊላህ ረብን አለሚን ሰርቼ ላቤን ጠፍ አድርጌ የምኖር ሰው ነው። ማንኛውም እንደዛው ነው። እኔ ደግሞ ለራሴ ያለሁባት ሀገር በጣም በጣም የምትወደድ የብር ሀገር ነው። እኔ አብይ እንደ እኔ አይበላም ብልሻለሁ፣ በእውነት አብይ አህመድ ብልሻለሁ፣ በእውነት አብይ አህመድ። ይሄ መንግስታችን ነው የምልሽ። በጣም ምርጥ ሀገር ነው ያለ ቁም ነገር ስነግርሽ ሊሰንዬ በጣም እንኳን የማንንም ብር ልበላ እነዛ ደግሞ የተበሉ በዛ ጉዳይ ነው እንጂ እኔ ማንንም ስለዚህ ለዛ ነው ኔ ቆንጆ እ እንዲያንቹ ነኝ።